እኔ ያው እኔ በግል ጸባዬ የቤት ልጅ ነኝ ማለት ይችላሉ። ግን አንዳንዴ አብሮ ለመኖር ሲባል ጓደኞቼ የሚወዱት ስፍራ ለመገኘት እገደዳለሁ። አንድ ቀን ቦሌ የታወቀ ክለብ ውስጥ ራሴን አገኘሁት። መድረክ ላይ አንድ አማተር ዘፋኝ ኦሆ ገላጋይ ገላጋይ የሚለውን የይሁኔ በላይን ዘፈን በአረጋኸኝ ወራሽ ድምፅ እየዘፈነው ነው። አራት ተመሳሳይ ልብስ የለበሱ ተወዛዋዦች ከብልጭልጭ ወረቀት የተሰራ ጎራዴ አንግበው በጭፈራ ያጅቡታል። ድንገት ከታዳሚው መካከል የሆነ ሰውዬ ወጥቶ እስክስታውን ማስነካት ጀመረ። ልብ ብዬ ሳየው የተወዛዋዦች አሰልጣኝ ይመስለኝ። ልጆች፣ እንደሱ አይደለም እንዲህ ነው እንዲህ እንዲህ እንዲህ እንዲህ እንዲህ ነው የሚደረገው የሚል ይመስላል። ንሽጥ አድርጎኝ ብድግ አልሁና ከቦርሳዬ ውስጥ አምሳ ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድሁለት። ከዚያ ወደ ወንበሬ ስመለስ፣ ጓደኛዬ አሁን የሸለምኩ ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተ ነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። ተው ባክር፣ እውነት? እንደ ፎርድ መጽሔት ዘገባ ከሆነ የሀብቱ መጠን ሁለት ቢሊዮን ብር ይደርሳል አለኝ። አሁን ወደ ሁለት ቢሊዮን ነጥብ አምሳ ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቆ አይተነው ጋር በደንብ ተዋወቅኩ። ቅድም የተወዛወዘበት ዘፈን ግጥም እኔ እንደጻፉት ስነግረው በጣም ተደነቀ። እስቲ ዱባይ እንሄድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዘ ነገር አለ? ምን ለመስራት አስበሃል? የቅርብ እቅድስ ምንድን ነው? አለኝ። እኔ እንኳን የቅርብ እቅዴ በቅርቡ ካቋቋም ከው የዘይት ፋብሪካ ብዙ ሳይርቅ ባለአምስት ኮከብ ፓስቲ ቤት መክፈት ነው። ከአብሮ መኖር ዘይቤዎች ሁሉ በጣም ፈታኙ ትዳር ይመስለኛል። በትዳር ውስጥ ብዙ ሰው የማያስተውላቸው መስዋዕትነት፣ የማይመስሉ ጥቃቅን መስዋዕትነቶች ሞልተዋል። አንድ ቀን ከባለቤቴ ጋር አወላል ቀን ስናወራ ፍቅር አለች፣ ፍቅር ሁልጊዜ አልጋ ላይ የሰለችህም ሁሌ አልጋ ላይ እንደበሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ፣ የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆምኩ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ፣ ፍቅር እንዴት ነበር? ጥርሴን አስለቅመሺ ነበር። በትዳር ውስጥ ሳይጋጩ አብሮ ለመኖር ከባድ ነው። ባልና ሚስት በግልጽ ከተነጋገሩ የማይፈታ ችግር የለም ሲባል እሰማለሁ። አይመስለኝም። የምታስበውን ሁሉ በግልጽ ከተናገር ትዳሩ በግልጽ መፍረሱ አይቀርም። እንዲያውም ትዳርን ከመፍረስ የሚያድነው አንዳንድ እውነተኛ ስሜቶቻችንን በማለባበስ ነው ብዬ አስባል። ሚስቴ ስለ እኔ የሚሰማትን የነገረች ቀን ነው ትዳራችን የፈረሰው። የሆነውን ዝርዝር ሳደርገው ይህን ይመስላል። በደንብ ዝርዝር ላርግላችሁ ብዬ ነው። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩ በትዳር ውስጥ። እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸውላለሁ። ለምሳሌ አይኔን ቦጋለ ብየዋለሁ። እጄን ለገሰ ብየዋለሁ። ደረቴን ወሰን የለህ ብየዋለሁ። አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤ ብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ላጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቅኩት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስብ ነበር። እሷ ምንም ሳታመነታ ቢያድግልህ ብየዋለሁ። እጅግ በጣም ነው የማመሰግነው። እጅግ በጣም በጎ የሆነ መንፈስ ያለው በጣም የሚወዱኝ ወዳጆችን እንዳገኘው ነው የሚሰማኝ። ፊት ለፊት ስላገኘኋችሁና፣ ስለተጨዋወትን፣ ስላወራን፣ ስላወጋን ደስ ይለኛል። በተቻለኝ መጠን ሌላ ጊዜ ላስደስታችሁ፣ ላዝናናችሁ፣ ሀሳቤን ለመግለጽ ከፊታችሁ ቆማለሁ ብዬ አስባለሁ። በጣም አመሰግናለሁ። እግዜር ይስጥልኝ።